የሕዝብን ፍላጎት በማስቀደም የአማራ ክልል አሻጋሪ እድገትና ዘላቂ ልማት እቅድን ማሳካት እንደሚቻል ርእሰ መሥተዳድር አረጋ ከበደ ተናገሩ። ተቋማት እያንዳንዱን ስራ የእቅድ አካል አድርገው እንዲሰሩም ርእሰ መሥተዳድሩ አሳስበዋል። በክልሉ ለከፍተኛ የስራ ኃላፊዎች ሲሰጥ የቆየው የ25 ዓመት ፍኖተ ካርታና የ5 ዓመት ስትራቴጂ እቅድ አጠናቋል። አክሊሉም ተስኖት ዝርዝራለሁ በአማራ ክልል ለዘመናት የተከማቹና የግጭት መንስኤ የሆኑ ችግሮችን ለይቶ በቅድ የተመራ መፍትሄ ለማስቀመጥ የሚያስችል የአሻጋሪ እድገትና የዘላቂ ልማት እቅድ ተቀርጾ በየደረጃው ውይይት የተደረገበት ይገኛል። የክልሉ ከፍተኛ የተቋማት መሪዎች በተገኙበትም ከሰኔ 16 እስከ 13 ጥልቅ ውይይት ተደርጎበታል። በስልጠናው ማጠቃለያ የእቅዱን አስፈላጊነትና የቀጣይ አቅጣጫ በተመለከተ ንግግር ያደረጉት ርዕሰ መስተዳድር አቶ አረጋ ከበደ በቅዱ ላይ የጋራ ረዳድ መያዝ ቀዳሚ ጉዳይ ነው ብለዋል። በየደረጃው አቅዶ ወደ ስራ መግባት እንደሚገባም ነው ያመላክቱት። በመጀመሪያ ደረጃ ይህን እቅድ ለማቀድ እንችላለን የሚለውን ወኔ መላበስ ያስፈልጋል። የእጥረት ሜንታሊቲ ውስጥ መውጣት አለብን። የስኬርስ ሜንታሊቲ መውጣት አለብን አለን ብዙ ሀብት አለን፣ እንችላለን። ሁልጊዜም ቢሆን ችግሮቻችንም መፍትሄዎቻችንም ኦልዌይስ ብዙዎች ማለት የብዙዎች ሁሉም ችግሮች አይደለም ያልኩት። ይሄ የብዙዎች ችግሮችና መፍትሄዎች በጉያችን አጠገባችን መሆናቸው መረዳት ያስፈልጋል። ከሌላ እና ማትር የብዙዎች የኢንትሮቨርተር ከመሆን ነው ኤክስትሮቨርተር ከመሆን ማውጣት ያስፈልጋል። ኤክስትሮቨርተር የሆነ ሰው አይማርም። ኤክስትሮቨርተር የሆነ ሰው የሚመራው ተቋም ለርኒንግ ኦርጋናይዜሽን አይሆንም የሚማር ተቋም አይሆንም። ኤክስትሮቨርተር የሆነ ሰው ለኤክስተርናል ኢንቫይሮንመንቱ ርስፖንድ ለማድረግ የሚያስችል አቅም ውስጥ አያቅም አይፈጥርም። ሁል ጊዜ ውጭ እንዳየ ነው። ከዚህ መውጣት ያስፈልግናል። እንዲህ እንድናደረግ እንፈልጋለን። ትርፉ ማልቀስ እና ማላቀስ። ቦልድ መሆን አለብን፣ ቦልድ መሆን አለብን። በተለይ በዚህ ወቅት ደግሞ ለእኛ እድል ነው። አሻጋሪ የልማት እቅዱ አካታችና ፈጣን የኢኮኖሚ እድገትን ለማስመዝገብ በእጅጉ እንደሚያግዝ ያነሱት ርዕሰ መስተዳድሩ የተልእኮ መደበላለቅን በማስወገድ ተቋማት ተልኳቸውን ለይተው ወደ ስራ መግባት እንዳለባቸውም ተናግረዋል። ተልኳችን እንበይን፣ እያንዳንዱ ተቋምም ተልኮውን ይወቅ። ሪዝን ፎር ኤግዚስተንስ ያ ተቋም ለምን ተቋቋምኩ የሚለው ነገር ይለይ። ይሄ ደግሞ የሚበየነው በእቅድ ነው። ብለን እቅድና እቅድ በሚለው አንዱ የገባንበት መነሻ ነጥብ ይሄ ነው ማለት ነው። ከዚህ ቀጥሎ ያንን የበየነውን እቅድ ወይም ምንድነው ነው ተልኮ እና ተልኮ ለማሳካተው ያቀደውን እቅድ ምን አይነት ኦርጋናይዜሽን ሴታፕ ያስፈልገዋል፣ ምን አይነት የህግ ማዕቀፍ ያስፈልገዋል የሚለውን ቀጥለን እኒው በተከታታይ እነዚህ መስራት አለብን ነው። ስለዚህ ከዚህ ቀደም የተዘረጋውም በጣም ረዥም የርቀት ያስኬደናል። ነገር ግን ደግሞ ማሻሻያዎች የሚጠይቁ ከሆነም እንደሆነም እናምናለን ግን ይህን መሰረት አድርገን እንስራ ነው። የአማራ ክልል ያለውን ጸጋ መሰረት ያደረገ ቅድ መዘጋጀቱን ያነሱት አቶ አረጋ የነባር ተቋማትን ልምድ እንደርሾ በመጠቀም ትውልድ አሻጋሪ ልማትን ማከናወን ይገባል ብለዋል። ሰላምን እና ፍትህን ከዲቨሎፕመንት ጋር ማያያዝ ይጠይቀናል። እዛ ጋር በጣም ስትሮንግሊ ከዚህ ቅድ ጋር እንያያዝ ለማድረግ ሞክር ነው። ይሄ ነው። በዚህ ደረጃ ከደረግን በቂ ነው። የዳኝነት ስርዓቱም እዛ ጋር የተለዩ ስትራቴጂክስ ውስጥ አሉ። የህግ የበላይነት የህግ ማ ነው የፍትህ ተደራሽነትና ጥራት ተገማችነት የላቀ ፍትህ አገልግሎት፣ ገለልተኝነት፣ የማህበረሰብ አቀፍ የዳኝነት ስርዓት ያለው እንዲሆን በተለይ ግልግል የአሻጋሪ እድገትና ዘላቂ ልማት እቅዱን ለመተግበር መሪዎች በቁርጠኝነት ሊሰሩ እንደሚገባም ተመላክቷል።